ወይኔ በላቸው የለሁበትም፣ እኔ የለሁበትም የሚለው ዘፈን ጋብዙልኝ እናንተ። የዛሬው ከፋ አብርሃም፣ እንግዲህ ሩታዬ ምን እያለችው ነበረ? አንተ ማስቆም ትችላለህ ለሚመጡ ሴቶች በሙሉ። በመቀጠል ደግሞ አንተ የቤት አባወራ ነህ አለችህ ማለት ነው። ትክክል ናት ሩታ ማለት ነው። እዚህ ጋ አልተሳሳተችም። አብረሀም ደግሞ እንዴት ነው መመለስ የምችለው አልክ። እንዴት ነው መመለስ የምችለው? አንተ ባለትዳር ነህ። በቅርብ ጊዜ ደግሞ የልጅ አባት የምትሆን ሰው ነህ። ስለዚህ በሕይወትህ የሚመጡ ሴቶች ማባረር ያለ ምንም ጭቅጭቅ ምን ላድርግሽ? ድሮ አዎ ፍቅረኛ የነበርሽ፣ ነገር ግን ተነጋግረን ተለያይተናል። የዛኔ አብቅጠዋል የእኔና የአንቺ ነገር ከሁለት ዓመት በፊት ያበቃው ጉዳይ ነው ብለህ ማባረር፣ ፊት አለመስጠት፣ ፊት መንሳት፣ ሰርችን ለወጣለሁ ከርሽ ሰርሰሽ ተለወጪ ብለህ ማባረር ነው። ከዚህ ውጭ ምንም አይነት ነገር የለም። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁ? ደህና ናቸው። ከእኔ ጋር ሰላም ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አደርጉኛ የኔ ማሮች ማለት ነው። ላይክ እና ሼር ሰብስክራይብ አደርጉኝ እናንተ ሩታዬ የሩታዬ እሑድ በጣም ከፍ ብሎ እያለ እየሄደ ነው ማሻላ ዛሬ በደንብ ያስታውቃል ማለት ነው እና የት ሄደ የት ገባ ስትሉም ለነበራችሁ ያው ይታያል በነገራችን ላይ ብዙ ጊዜ በልብስ ትሸፍነዋለች ዛሬ ራሱ በጎርድ ሸፍነዋለች ግን ያስታውቃል የዛሬው ማለት ነው እና ሩታዬ ወልደሽ ለመሳማ ያብቃሽ ሌላ ምንም አለልም እና አብርሃም ምን አለ አንድ ነጽብ ይዤበት መጥቻ ያለው አብርሃም እንግዲህ የሆነ ስትል ሲኖርባቸው እናገራችኋለሁ ማለት ነው እና የምናገራችሁ ደግሞ አንተ አመዳም አንተ አስመሳይ አንቺ አስመሳይ አንቺ አመዳም ብዬ አይደለም የምናገረው እኔ እንደሌላኛው ሰው ማሽቃበጥ አልወድም እሱም ምንድን ነው? የእናንተ ህይወት የእናንተ ነው አይደለም? ስለዚህ በእናንተ ህይወት ደግሞ እናንተ የማደንቃችሁ ከሆነ ከልብ የምወዳችሁ ከሆነ ግዴታ ስተታችሁ ነገራችኋለሁ ማለት ነው። አብርሃም፣ ሩታ ተስማምታ ካልመጣች መጣች ነገ፣ እኔ ከሌላኛውም ከማንኛውም ሰው ጋር ብመጣ እንዳትወቅሱኝ። ከማንኛውም ሰው ጋር ብመጣ ማንንም እንዲወቅሰኝ አልፈልግም አልክ። በስህተት ላይ ስህተት ልደግም ማለት ነው። አሁን ሩታ፣ በዚህ ሁኔታ ለምሳሌ መልሻ አልመጣም ወይም ደግሞ ይሄ ነገር የመጀመሪያው አልቀረፍክም የመጀመሪያው አላስተካከልም አስተካከልክም፣ ያ ነገር አስተካክለህ ፋይሉን ስትዘጋ ነው የምመጣው ብትልህ፣ አንተ ከሌላ ሰው ጋር ልትመጣም ያምረሃል እንዴ? የመጀመሪያው ጥፋትን መዝጋት ነው ያለበት። ጥፋትህ ምንድን ነው ስትመጣ ወይም ደግሞ ፍቅረኛዬ ነው የሆነ ሆነ ነገር ስትል፣ ነፃነት ድሮ የዛሬ ከሁለት ዓመት በፊት እኔና አንቺ ተነጋግረን ተለያይተናል፣ ስለዚህ አጠገቤ እንዳትደርሺ ብለህ ማባረር ነበረብህ የዛኔ ማለት ነው። እና ስህተት የሆነው እዚች ጋ ነው። እንደዚህ ሽሮሮ ምናምን ይሄ በቃ ነፃነት ወደዛ ተመለሺ እንደዚህ ራ ያበድላሽ ወደዚ እንደዚህ ብሎ ነገር የለም ህይወትህ መበጥበጥ እንጂ። እንደውም አንዳንድ ሰው በድራማ ለ መልኩ ራሱ ገብቶ የእናንተ ህይወት ለመበጥበጥ የተነሳ ብዙ ሰው አለ። ከዚህ በፊትም ደግሞ ታውቃላ ስላላችሁ ሀገር ለቃቸው የወጣቸው ለምንድ ነው? ቡታጀራ ውስጥ ለቃቸው የወጣችሁ ለምንድ ነው? አንተና ሩታ ማለች ነው። በሰው ምክንያት በሰው ምክንያት ምክንያት የሆኑትን ደግሞ እስከ ዛሬም ድረስ እውነት ለመናገር እኔ መርዝ አድርጌ ነው የማያቸው። መርዝ መርዝ ታውቃላቸው አይደለም ሩታ ራሱ ከቤተሰቡ ጋር አትገናኝም። እንደዚ አይተልም እንደዚ አይተልም። በክብር አልወጣችም። ያስባሏት መርዝ የሆኑ አራት ሰዎች አሉ ማለት ነው። እስከዛሬም ድረስ ለኔ መርዝ ናቸው። በነገራችን ላይ እነሱ ናቸው ሰበብ የሆኑባት ለዚች ልጅ ማለት ነው። እስከዛሬ ድረስ እያስወቀሰዋት ያሉት መውጣት በሌለባት መንገድ አብርሃም ነው ያወጣት። በነገራችን ላይ ስለዚህ እንደዛ ሆኗል፣ አልፈዋል። በቃ ስለዚህ ጉዳይ ላወራ አልፈልግም። ነገር ግን እነዛ ሰዎች ሆነ ለመናገር ይሆናል አይደል፣ ሰው ገዳይ አድርጌ ነው ማያቸው ማለት ነው። እስካሁንም ድረስ እና አብርሃም አሁን

ስህተት አትድገም፣ ወደ ራስህ ተመለስ። እሱ ምንድን ነው? ከሌላ ሴት ጋር መጣለው እንደዚህ የሆነ ከሌላ ሴት ጋር አፍህን አውጥተህ አላልክም። ነገር ግን አንተ ችግሮችን መፍታት ትችል ነበረ። ሲቀጥል ደግሞ አንተ የልጅ አባት ነህ። ከአሁን በኋላ ቆጠብ ብለህ በሕይወትህ ለሚመጡ ሴቶች ማባረር ነው። ብዙ ልጆች ደግሞ ሀቋን ይውጣ አላት። ሀቋን ለምንድነው ተዳፍ ነው የሚቀረው የምትሉ ልጆች አላችሁ። እኛ ብዙ ተናግረናል እኮ አሁን። ሀቋ ሩታ አየህ እኮ ነገራችን ላይ ሀቋ የሚባለው ይሄ ነው። የፍቅር ጥያቄ ያላቀረበችው ነገር ነው። እና ብዙ ሰው ደግሞ እኛ ላይ ተቃውሞ እያቀረ ያቀረበ ስለሆነ ደግሞ ይፋ ያደርጋሉ። ባይዘው ያደርጋሉ። ይህንን እኔ አለቃቸውም ያደርጋሉ ብዬ ተስፋ ያደርጋሉ። ደግሞም ያደርጋሉ። መጨረሻ አካባቢ ተብሏል። የህይወት ታሪክ ራሱ አለ። ስለዚህ ያንን ነገር ይፋ እስከሚሆን ድረስ እንጠብቃለን ማለት ነው። እና ለማንኛውም ፍቅ እንትና አብረሽ ማለት ነው። ሩታ በመጨረሻ አካባቢ እንደዚህ ተከሻው ነካ አደረገችው። ቅልጥ አለኮ ጋይሳ ይታችላል አይደለ? ቅልጥ አለ። ምን ቢልጥሩ ነው? እሺ ይቅርታ ማለት ነው ያለው፣ እንደዚህ እንደቂቤ ማለች ነው በምጣድ ላይ ተቀ አያምርሽ የሆነ ነውላቸው። እኔ ሳቀ መለጠኝ እሱ ጋር ማለች ነው። መጨረስ ከመጨረሻ ማየት አለባችሁ እናንተ እና በቃ፣ ችግር የለውም እንትን ብዬ አስቤበት እነግርሃለሁ ብላ ተከሻውን ነካ ስታደርገው እና ቅልጥ አለና ከዛ ይቅርታ፣ ይቅርታ። አይ እኔ ለካ ሴት ልጅ ብልሃት ናት የሚባለው የሚባለው ለዚህ ነው ማለት ነው እና በቃ በቀላሉ በቀላሉ ትላለችው ማለት ነው እና ለማንኛውም ተስማምታችሁ እንደምትመጡ ተስፋ አደርጋለሁ። ደግሞ ቸው ብላ ነው የሄደችው፣ ነገር ግን እንደሚስማሙ አይነት ነው የዛሬው ማለት ነው። ጋይስ በዚህ ሰሞን ያበቃል ብዬ አስባለሁ። ይሄ ሁሉ ጭቅጭቅና ንዝንዝ በዚህ ሰሞን ያበቃል። በቃ የዛሬው የሩታና የአብርሃም አብርሃም፣ ግን መግቢያ ላይ የተናገርከው ስተት ነው። እሱም ስተት የሆነው ምንድ ነው፣ ነጌ ከማን ሩታ ሺ ብላ ካልተመለሰች ከማንም ሰጓ ብመጣ ማንም እንዲወቅሰኝ አልፈልግም። ይሄንን መድገም አይደለም ያለብህ አንተ ራስህ፣ እኛ ቤተሰብም ይሁን እኛ ተመልካቾች ይሁን በዙሪያ ያሉም የቡታጀራው ሰርግ እየጠበቅ ነው ያለ ነው። እሱም ደግሞ እኛ እንጠቀምበታለን ወይም ደግሞ እኛ ዝግጅቱ ላይ እንገኛለን ለመገኘት ወይ ለሆነ ነገር ለመጨፈር፣ ለመዝለል፣ ለመብላት፣ ለመጠጣት አይደለም እናንተ ደስታ ስለሚያስደስተን የቤተሰቦቻችሁ ደስታ ስለሚያስደስተን ብቻና ብቻ ነው ይህን በጉጉት የምንጠብቀው እኔ በተለይ ለዚህ ነው እንጂ ውድ ቤተሰቦቼ ለምንም አይደለም እኔ ብገኝ ራሱ ደስ ይለኛል የዛኔ ማለት ነው ተስተካክሎልኝ ብገባ ማለት ነው አሁንም መንገዱ ነው የያዘኝ እንጂ ምንም የያዘኝ ነገር የለም እና ይሄንን ቢስተካከል ለእናንተ ደስታ ለቤተሰቦቻችሁ ደስታ እንጂ ለምንም አይደለም። ሰውም እየጠበቀ ያለው ይሄ ነው። ስለዚህ ይሄ ሰሞን ያበቃል ብዬ አስባለሁ። እንደሚያበቃ አይነት ነው የዛሬ ሁኔታ ሳየው፣ ተስማምታችሁ እንደምትመጣ ተስፋ አደርጋለሁ። በመቀጠል ደግሞ ያው ሩታ እንትና እንትና እኮ ገዳም ሄደች። እኔ እኮ አልናገር ጋይስ፣ እኔ እኮ አልናገር። ያው ገዳም ልት ሄደች አላልኳቸው ነበረ? ገዳም ሄደች። እንደ እስክ ገብተሽ የምትወጪበትን ቦታ አይሻለሁ። ጉድሽ ይፈላል። ምንም አልቀረጥሽም። ዛሬ ደግሞ እኮ አትሄዱም እኮ እዛ ቦታ ጀራ ውስጥ ሆናችሁ ሰማችሁ፣ ተደብቃችሁ ከካሜራ ጀርባ። ከዛ በኋላ ሄደናል፣ ሳምንት ትቆዩና መጣ እንትላላችሁ እናንተ መታመጡብን። ጉድ አለ እንዴ! ከዚህ በፊት እኮ አብርሀም ራሱ በፍቅር ጉዳይ እኮ ሄዶ ገብተዋል፣ ገዳም ሄጃለሁ ብለዋል እኮ። ማርቆስ ደግሞ በሄለን፣ ወይ እየበላቸው፣ ወይ እየበላቸው። እና ለማንኛውም ፍቅር አንቺ ሳልሄድሽው በዚያ ፍቅር አልሄደችም እንዴ? ጋይሳ ላይ የናተው ስትሄድ ማለት ነው። እሷ አልሄደችም ጠፍታ ነበረ። እሷ የሆነ ቦታ ቤተሰቦች ይልከው ነበረ ነው ያለችው። እናንተ እኮ ያላሳያችሁን ተአምር የለም እኮ የምር ያላሳያችሁን ተአምር ማለት ነው። እንዲህ በቃ በጊዜ ማየት በሌለብን ጊዜ፣ መስማት በሌለብን ጊዜ ነው ያሰማችሁን ያሳያችሁን። እና ለማንኛውም የት ነው የላኩኝ ያለችው ፍቅር ሀዋሳ ነው የት ነው ያለችው? አብጥልኝ እናንተ ው ቦታ ልቀውኛል ብላለች። እናንተ ኮ የድሮ ጉድ ማለት ነው። እንደዛ አውጥቶ ነበር መፈትፊት በእናንተ ሀቲ የሩታም እራሱ የሩታ እራሱ አንድ ቪዲዮ አለ ማለች ነው። እና ሩታ ዬ ቪዲዮ ዛሬ ላይ ስለደረሽ ወላ ይሄ በጣም ደስ ብሎኝ፣ ያለ ማንኛውም በዚህ ሰሞን ያበቃል ብዬ ተስፋ አደርጋለሁ። ነገር ግን ማለት ነው የቆየ ቪዲዮ እኮ በሩታ አንድ ቪዲዮ አለ፣ በአብርሃም አንድ አንድ አብርሃሙማ ተቆጥሮ አያልቅም። የፍቅር ደግሞ ሶስት አራት ነው ጋይስ። እና ነፃነት አሁን አንድ ነው። በቃ እንትን ሄጃለሁ ብላለች። ምንድን ነው ገዳም ብላ ሄዳለች። እንግዲህ በቀጣዩ ምን እንደምትል አናውቅም ማለች ነው። እና ለማንኛውም የድሮ ወደ ላይ በጣም ነው የሚያስቁት፣ አረባጃችሁ ግቡ። እና ለማንኛውም ውድ ቤተሰቦቼ መቼ ነው የሚያልቀው ይሄ ነገር እያላችሁ የነበራችሁ በሙሉ እንኳን ደስ አላችሁ። ምክንያቱም አዝማሚያው ወደ ማለቂያ እየተዳረሰ ስለሆነ ነው የምላችሁ። ከዚህ ውጪ ምንም አለ ብዬ ።